ለልዕልና ትምህርት እየተማረች ነው። ኦንላይን በላፕቶቧ፣ እናቷ መጣችና እንዴት አደርሽ ልጄ ስትላት፣ እግዚአብሔር ይመስገን። ምን እያደረግሽ ነው ልጄ? ኦንላይን ትምህርት እየተማርኩኝ ነው ስትላት፣ በእንዴት አድርገሽ በኦንላይን እሺ፣ ምዝገባው ምናምን እንዴት ነው ስትላት፣ ተመዝግቤያለሁ በኦንላይን። ምንድን ነው የምትማሪው ስትላትም የፎቶ ፎቶ ነው ነው የምማረው ፎቶ ስለ ፎቶ ስለ ካሜራ ማን ነው የምማረው ትላታለች ልጄ ምን ነው ይሄንን ብትተይውና አባት ሻለሽን ብትሰሚ ስትላት እናቴ እኔ አባት የለኝም አባትነት እኮ ትእዛዝ ማስተላለፍ ብቻ አይደለም ስለዚህ ምንም ነገር አትበኝ እናቴ ስትላት ልጄ እባክሽን ትላት አለች እናም ልዕልና ስለ የአባቷ ጥላቻ ኦቨር ዝለ ሆነባት እማዬ እኔ ምንም ነገር አትበይኝ በቃ ስለ አባቴ ምንም ነገር እንድትይኝ አልፈልግም ትላታለሽ በቁጣ አባቴ አባቴ የለኝም እኔ ነገርሽ አባቴ የለኝም የእሷ አባትነት ዱላ ግልምጫ ስድብ ነው እና ስለዚህ ስለ አባቴ አትጠይቅኝ ምንም አልፈልግም የራሱን ሀሳብ ብቻ ነው የሚያካሂደው ልጄ ተይ አሁን ልጅ ስለሆንሽ ነው የአባትነት ጥቅሙ ያልገባሽ፣ ስታድጊ ይገባሻል ስትላት እናቴ እንደዚያ ትበሉኝ ስታድጊ ነው ስታድጊ ይገባሻል ትሉኝ፣ ያላቸው አደኩኝ፣ ይኸው ምን አገኘው ምን ተጠቀምኩ ትላታለች። አለች እናትየዋም፣ ተየኔ ልጅ ባክሽ ተይ። ከዛም እናቷ በጣም ተስተናደድባት፣ ልእልናም ተነስታ ወደ መኝታ ቤቷ ትሄዳለች። ልዕልና ጓደኛዋ ጋር ስልክ ስትደውል ጓደኛዋ ነገ ኤግዚቢሽን የፎቶ ምረቃ እንዳለ ስትነግራት፣ ልዕልናም እንዲህ ነገ የፎቶ እኔም እመጣለው። ናፍቀሸኛል፣ በዛውም እንገናኛለን። የፎቶን ኤግዚቢሽንም እኔም መጎብኘት ትፈልጋለው ትላታለች። ጓደኛዋም እሽ በቃ ነገ እንገናኝ ትላትና ልዕልናም በደስታ እሽ ብላ ስልኳን ትዘጋና ወደ ኪችን ትሄዳለች። ኪችን ስትሄድ ደግሞ እጹብ አልነበረችም እና እጹብ እያለች ተጠራች እጹብም አቤት ብላ ስትሄድ ጠረጴዛ ላይ ቁጭ ብላ ልዕልና ስሜ ይሄ ምንድን ነው ይሄ ቆሻሻ ይሄ ኪችን ምንድን ነው ስትላት እቃውን አሁን አጥበዋለሁ ኩሽናውን ግን ጧት አጽድቸዋለሁ ስትላት ምን ስሜ እየተቀጠርሽ እኮ ቁጭ ብለሽ ተገርመሽ ደሞዝ ልትቀበይ ሳትሆን ሳይሆን ሰርተሽ ልትቀበይ ነው ስለዚህ ለምንድን ነው እንደዚህ የቆሸሸው ስትላት እንዴ ይኸው እቃውን አሁን አጥባለሁ። እናን እየዋሻውኝ ነው እንደ ስትላት፣ ይኸውልሽ ድጋሚ አጽጁ እሺ። እዚህ ተዘብዝፈሽ ደሞዝ መቀበል አይደለም ስትላት፣ እሺ አጥበዋለው ትላታለች። ነግርሻለሁ ሰሚ። እጹብም ተደናገጠች። ና እና አሁን ስትላት፣ አው አሁን አሁን አጽጭ አሁን እጠቢው እቃውንም ስትላት፣ እንደውም ተዘብዝፈሽ ከምትወይ ይሻልሻል ብላት ሄደች። እሷም ቤቱን እየወለወለች እያለ እናም በመሀል የቤታቸው ልጅ መጥቶ፣ ጧት አጽድተሽ የለ እንዴ ድጋሚ አሁን የምታጸጅው ሲላት፣ አይ እኋ ተደፍቶብኝ ነው ትለዋለች። ስለዚህን የምላግዝሽ ሲላት፣ አረ ምንም እኔ እናንተ ኮ የተስማማ ነው በምግብ ነው ምግብ እንድትለማመድ ነው ማስተመረክ እንጂ እዚህ የቤት ጽዳት የሴት ነው ስትለው፣ ማን ነው ለሴት ብቻ ያደረገው ይላታል። አይ እኔ ነኝ አልኩት፣ ስትለው ስለዚህ አንተ ወንድ ልጅ ነህ። ሲቀጥል ደግሞ ቤተሰቦችህ ቢያውት ቢያውህ እንደዚህ እያጸዳህ ምን የሚሉ ይመስልሃል ስትለው፣ ምን ይላሉ? ምንም ምክንያቱም ይሄ ሴት ስራ ነው የወንድ አይደለም። እና አመሰግናለሁ ስትለው፣ አመሰግናለሁ አትበኝ፣ የአራቅሽኝ ያህል ይሰማኛል ሴላት እሺ ትለውና ከዛም እና ወንድምሽ ቤት ሰርቶ አያቅም ወንድሜ ማ ይሰራል? ሁሉንም ነገር ይሰራል ስትለው እና ታዳለ እኔ እያለች እያለ ድምጻቸውን ሰምታ ስለነበረ እጹብ መጣች። ስሚ አንቺ ስትላት ስሚ ምን ትገለፍጫለሽ? ሰራተኛ መሆንሽን ረሳሽው እንዴ ሲላት ስትላት እጹብም ግራ ተጋባች። ወንድሟም ተነስቶ በቃ አንቺ ዝም አትይም እንዴ ስትላት እሱም ተነስቶ ወጣ። ምክንያቱም እኔ ካልወጣው ዝም ስለማትል አለና ትቷት ወጣ። ልእልናም የድሃ ቅንጡ በቂጡ ያፏጫል አሉ አርፈሽ ስራሽ ና ሰሪም፣ እንዴ ምን ትገለፍጫለሽ እጀርዛ ድሃ ብላ ሰድባት ትሄዳለች። እጹብም እየተናደደች ቤቷን አጸዳች። የእጹብ ወንድምም ቤት ቁጭ ብሎ እህቴን የሚያግዛት ሰው ያስፈልገኛል፣ እህቴ በጣም እየተጎዳች ነው፣ እህቴ ሰው የላትም ፈጣሪ ሆይ እባክህን እንዳግዛት እርዳኝ። እሷም አጋዥ ያስፈልጋታል እያለ በተጨነቀበት ሰዓት ልዕልና በአጋጣሚ ስልክ ትደውልለታለች። እንዴት ነ፣ ደህና ነሽ ወይ አድረሻል? ሲላት አድሬያለሁ፣ እግዚአብሔር ይመስገን። እና እንዴት ነው አንገናኝም እንዴ? ሲላት ስልክ እያወራች እያለ ልዕልና አባቷ በአጋጣሚ ከደረጃ ሲወርድ ሲያዳምጣት ስልክ እያወራች ነው። እና ነገ የፎቶ ኤግዚቢሽን አለ እና ከኔ ጋር አብረን እንሄድ እባክህን ስትለው እውነት በቃ ብር እሺ እሄዳለሁ ሲላት እባክን በቃብር እንሄዳለን እሺ ትለዋለች። አባትየውም አዳምጦ ትቷት ይሄዳል። እናም ልዕልና የነገረችች ነገር አለ ሲላት ለእናቷ ኧረ የለም እንግዳውስ የፎቶ አውደሪዎ እሄዳለው እያለች በሆነ ጉረምሳ በስልክ ስታወራ ሰምቻታለው እና ነገ ይሄዳሉ። ስለዚህ አስቀሪያት ነግሬሻለው ይላታል። እናም እሱ ግን የበሩን ቁልፍ አንስቶባት ነበረና መውጣት ስለማትችል እንዳትሄድ አደረጋት።